ሰላሙ አለይኩም ወረህመቱላህ ወበረካቱ ውድ የዩቱብ ቻናል ፋሚሊዎች እንዴት ናችሁ? ሰላም ናቸው። ከእኔ ጋር ሁሉ ሰላም ነው። አልሐምዱልላህ። ዛሬ ደግሞ በጠዋት ማለት ነው፣ ፀሐይ ከወጣብኝ ለመልቀም አይመችኝም። ና ይኸው አሁን ሎሚ ገና ነው፣ ግን ተልዝ ነው እየለቀምኩኝ፣ ገና ደናውም ሻድ ሻ አትን ማወርደው ና አሁን ሎሚ ለቀም መጥ አየሩ በጣም ደስ ይላል ከሚባለው በላይ ማለት ነው። ንፋስ አለ በእርግጥ ተላቅረ ከውጭ ያመጣል ለ ግቢው ግን ቢሆንም ያምራል ማለት ነው። በጣም ነው ደስ የሚለው አየሩ። አሁን ግን እንዴት ነው? ሎሚ አታገዙኝ? ሎሚ ማውረቅ ተውጭ በኩል ላሳያችሁ ነበር ማለት ነው። ንባይ ጥሩ ነው

ስለሆነ በቃ እና በተረፈ፣ እንዴት ናችሁላችሁም በያላችሁበት፣ የጧት አየር እንዴት ነው? በጧት ተነስቶ እንደዚህ አየር የሚስብ ሰው አለ ወይስ? ያው ኢማራት ሁሉም ሰው በጧት ነው የሚነሳው። ሳውዲዎች ግን የጧት አየር ያልፋችኋል። እና በጣም ነው የሚያምር የምር እና እንዴት ነው ሰሞኑን ቪዲዮዎችን እያያችሁ? ልኝ አይደለም ወልኝ ነው ማለት ነው። አስተያየት ስጡኝ። ምንድነው የምትፈልጉት? ስለምግብ ወላ ሌላ ሀገር፣ ቤት ደግሞ እንትን የሚፈልግ ብዬ ነበር ማለት ነው። ቦታ ቤት ምናምን፣ ደብረ ዘይት ማሻ እና ደብረ ዘይቶች ና ማሻዎች ማለት ነው ካላችሁ ስልክ ቁጥር ካስፈለገ ተስራሰ ዶክመንት ስራ አስቀምጣለሁ ማለት ነው። እና እናግሩኝ እዛ ቤተሰብ ጓደኛ አለው ማለት ነው። አብሮ የሚሰራ የቤት እቃ ሁላ የምትፈልጉ ካላችሁ ጓደኛ ያለችኝ። ስጀመርም እኔ ወደኋላ ቀርቼ ነው እንጂ ቻናሉም የተከፈተው ለስራ ነበር። ያው አሁን ትንሽ ስራ ብዬ ነው ዛከርኩኝ። የምር እንጠቃቀማለን እኔም ያው ስራ መስሪያ ነው ያሰብኩት እንጂ ቻናሉት ብዬ ለእንትን ሳይሆን መደበሪያነት ምናምን ነገር ሳይሆን ማለት ነው። ወይ ደግሞ ከዩቱብ ብር ለማገኘ ምናምን ብቻ ሳይሆን ግን፣ አሁን ላይ ሁላችንም ብንሆን ማለት ነው ራሳችንን ተቆጠብንና ያኔ በቃ ብዙ ቪወር ምናምን ምናምን እያልን መስመር ካልሳትን በስተቀር ስራ መስሪያ ይሆናል። እንደዛ ቻናል ሲኖር ማለት ነው፣ ዩቱብም ይሁን ቲክቶክም ይሁን አሪፍ ነው። ሙላ ሁላችንም ቢሆን ብንጠቀምበት ብያስባለ ያን ነገር እና ለስራ ነው የተከፈተው ይበልጡን ማለት ነው እንጂ አሁን እዚህ ሀገር ምግብ ምናምን እዚህ እስካለሁ ድረስ ያው ምግብ አልሐምዱሊላህ። እኔ እዚህ ምግብ ስለምሰራ ከፈለጋችሁ የምግብ አይነት ኮሜንት ስር እንደዛ አይነት ምግብ ስሩልኝ በሉኝ አሰራላችኋለሁ ማለት ነው። ምፈልጉ ካላችሁ ዝም ብዬ ብሰራው ግን ፈላጊ ካላለ፣ በተለይ ምግብ ተስንታ አንድ ነው ገብቶ ሰው ሰርች አድርጎ የሚያየው ማለት ነው የሚፈልገ ያለው። ስለዚህ ዝም ብሎ ነው የሚሆነው ማለት ነው ፈላጊ ካላለ። ምግብ ስሰሩ ደግሞ እኔ በተለይ ውጭ ላይ ነው የምሰራው። ውጭ ላይ እየሰራሁ በሙቀት በዛ ላይ እየቀረስ ከሆነ ያደክማቸዋል። ተጠቃሚ ካላለ ምንም መድከም አያስፈልግም ማለት ነው። ሌላው ደግሞ ሁላችሁም እንግዲህ ሀገራችንን ሰላም ያድግልን፣ በያላችሁበት ራሳችሁን ጠብቁ። ደግሞ ሆነ ሚዲያ ላይ ምን ሲባል ሰማው መሰላችሁ አረብ ሀገር ብዙዎቻችን ኩላሊት ምናምን ህመም እንደዚህ ብዙ አይነት ህመም ሰርቀን ነው እንትን የምንለው ና የሚይዘው በተለይ ኩላሊት ብዙ ሰው በቃ ኩላሊቱን ታሞ፣ ኩላሊትን ታሞ ከሌ ነው የሚባለው ና ውሀው ነው ሲባል ሰማው ማለት ነው። እና የቧንቧ ውሃ ተጠቀሙ። ቤት በሀይላንድ የሚያመጡት ወይ ደግሞ የታሸጉ ውሃ እንደዛ ካላመጡላችሁ እንኳ ራሱ ያው እንዲያመጡላችሁ ምናምን ብቻ እንደምንም ብላችሁ እንደዛ፣ ነው ውሃው ነው ሲባል እየሰማው ነው። እና ያልሰማችሁ ካላችሁ ብዬ ነው። ተጠቀሙበታላችሁ፣ ራሳችንን እንጠብቅላለሁ። በዛ ጋ ደግሞ በለሳለ ግን አልደረሰም መሰለኝ

ሲያምርሽ ይቀራል። በሰል መብላት አሁን አንድ ነው፣ በሰል ነው እንዲህ ነበረ። በለስ በሰል አልኩ በለስ በለስ ደግሞ እንዴት ትላለ ነው። በቃ ይሄ ያለ አይደለ? እንደኛ ጋር ምናምን ወንዝ ዳር እንደምናየው ጥቂት ትናንሽ አይደለም። እና እንዴት አያችሁት አየሩ እና ጋይስ የት አላችሁ? ደብረ ዘይቶች ማሻ ያኔ ማደላዎች በአጠቃላይ አናግሩ የምትፈልጉ ካላችሁ ቦታ ቤት ያለቀ የተጀመረ ምናምን ብዙ አይነት ማለት ነው አለሁ። የቤት እቃ ራሱ የምትፈልጉ ካላችሁ አለች ጓደኛ፣ ያው ብዙዎቻችሁ ታቋታለ ማሻ ደብረ ዘይቶች፣ ብዙዎቻችሁ እኔ ነው የምታውቁ እሷንም ታቃላቸው ማለት ነው። ግን ግዴታ ያው አንታዋወቅም ዋናው ነገር መጠቃቀሙ ነው ብዬ አስባለሁኝ። በመረጃና በመረጃ ስለሆነ ማለት ነው፣ ሁሉም ነገር በቪዲዮ ነው። ከፈለጋችሁ ደግሞ ቪዲዮ ልክላቸዋለሁኝ። ያው ማለት አሁን አንድ ገዥ ወይ እርግጠኛ እንደዚህ ገዥ አለ ብላችሁ ካልሆነ በስተቀር ሰውም እንደዚህ ቤቱን እንዲትቀርሱበት ቦታውን ምናምን አይፈልግም። እርግጠኛ እንደዛ ካልሆነ ማለት ነው። ለዛም ሲባል ነው ግን ቀርጻለሁ ማለት ነው፣ አስልካለሁ ከዛ ቪዲዮ ታውጣላችሁ። ምትፈልጉ ካላችሁ ግን ቀድማችሁ አናግሩ ላለሁ እና በተረፈፊ፣ አማንላ ሰላም አሉልኝ። ወላሂ በጠዋት አየሩ ደስ ስላለኝ በቃ ተፈለፍኩባችሁ። እኔም ወደ ውስጥ ልገባ ነው። በነገራችን ላይ ውጩ ንትልል ልጠርግ ማለት ነው። ውሀር ከፍ ክፍ ምናምን ፋዋሽ ትል በዛ በጨረፍታ ይታያቸዋል ፍቃድ ነበረ ማለት ነው። ከዛ ንፋስ ሆነብኝ ተውኩትኝ። አርከፍከፍ ሲወሳ በቃ ቻለ። በጣም ነው የሚያምር የምር።